ያገዛዝ ከሻቢያ መንግስት ጋር ወደ ጦርነት ሊገቡበት የሚችሉበት የፕሮፓጋንዳ ስራዎችን አልፎታል። በእኔ ግምገማ የፕሮፓጋንዳ ስራው ሁሉ ታልፏል። የቃላት ጦርነት ተጀምሯል። ይዋጣልን ነው እንጂ፣ ያው ድንጋይ እዚህም እዛም እየተወረወረ ነው። ስለዚህ በቀጣይ ምን ሊኖር ይችላል የሚል ግምገማ ከዚህ በፊት እኔ መደጋጋሚ ያስቀምጫለ አብይ አህመድ ከግል የፖለቲካ አስተሳሰቡ እስካሁን ከመጣበት የሁኔታ ትንተና ካየ ነው። ይህ ሰው በተረጋጋ ስርዓተ መንግስት ውስጥ ዘላቂ ሰላም ቢኖር በሀገሪቷ ውስጥ ራሱን በምርጫ ሸጦ አወዳድሮ ህዝቡን አሳምኖ መንግስቴ ብሎ ምናምን የሚመረጥ ሰው አይደለም። ስለዚህ በምርጫ የማይመጣ መንግስት ደግሞ በብጥብጥ መምጣት የግጭት ሁሉ ጊዜ በግጭት መምጣት ነው። አብይ ስኬቱ ሰላም አይደለም፣ ግጭት ነው። የሰላም ስኬት የለው። በሰላም ውስጥ አብይ ሰርቫይቫል ለማድረግ የሚያስችል የፖለቲካ ቁመና የለው። በፖለቲካ ንድፈ ሀሳብ በዛ ደረጃ የሚነበብ አይደለም ፕሮግራማቸው። ስለዚህ የአብይ ዋነኛው ታርጌቱ መዋሸት፣ ጦርነት ዋነኛ መገለጫዎች ናቸው። ስለዚህ አሁን በቀጣይ አብይ ወደ ጦርነት የሚገባበት እድሎች አሉ ወይስ የሉ የሚል መከራከሪያዎች ይነሳሉ። አንዳንድ የፖለቲካ ድቃቶች አብይ በተወሰነ መልኩ በተለይ ከአማራው ጋር የገባበት ጦርነት ከህዝቡ ጋርም አሁን ህዝቡ እያነሳ ያለው የተለያዩ ጥያቄዎች ጋርም ህዝባዊ መሰረቱ እየተናጋ ስለሆነ ወደ ጦርነት መግባት አይችልም፣ ህዝባዊ መሰረት የለውም የሚሉ ሰዎች አሉ። እንደዚሁም ደግሞ በተለያየ መልኩ በተለይ በጦርነቱ በውስጥ በኩል ያለ የሰራዊቱ አቅም መዳከሙ፣ በተለይ በትግራይ በዚህ በአማራ ክልልም የገባበት ጦርነት ባለፉት አራት ዓመታት ሰራዊቱ ተሰላሽቷል፣ ተዳክሟል። ስለዚህ በዚህ መዳክ ከመቁመና አዲስ ጦርነት ደግሞ መክፈት አይችልም የሚል ሴናሪው የሚያስቀምጠዋል። ሌላው ደግሞ የፋይናንስ ጉዳይ ነው። የገንዘብ አቅም የለው። ጦርነቱ አጠቃላይ ሀገሪቷን ኢኮኖሚ በልቷታል። ከዚህ በኋላ ገንዘብ የለው። ገንዘብ ፍለጋ ነው እየሽከረከረ ያለው። ስለዚህ ገንዘብ ስለሌለው ያንን ጦርነት ማድረግ አይችልም የሚል ምክንያት የሚያስቀምጠው አሉ። ከዛ ውጭ ያው በፕሮፓጋንዳ ብቻ ዝም ብሎ ሽብር እየፈጸመ ምናምን የመደራደር አቅሙን ለመጨመር ካልሆነ በስተቀር በተግባር ጦርነት ውስጥ ገብቶ በውጤት ደረጃ ምንም አይነት ውጤት ሊያመጣ አይችልም። ሁለተኛ አራተኛው ደግሞ በተለይ በተለይ ከአማራው ጋር ስለተቆራፍ ያው የጦርነት ሁኔታ ውስጥ ስላለ ከሻቢያ ጋር ጦርነት ውስጥ መግባት ይሄኛው ኃይል እድል ያገኛል። ስለዚህ ወደ መሀል የመጠጋት እድሉ ሰፊ ነው ብሎ ስለሚገመግም አይገባበትም ብሎ የሚያስቡ ሰዎች ይሄ አንድ ሴናሪዮ ሌላው ግን በእኔ በኩል የማየው አቅጣጫዎች ወይም ምናልባት ብዙ ሰው ሊጋራም ይችላል፣ አላቅም አብይ አህመድ በግጭት ውስጥ ሰርቫይ የስልጣን እድሜ ነው ያለው። ስለዚህ ጦርነቶችን መፍጠር የማይችል ከሆነ በስልጣን ላይ የመቆየት እድሉ ሰፊ አይደለም። ስለዚህ ጦርነቱን በዋናነት የሚፈልገው አንድ ቀንም ቢሆን በስልጣን ላይ እስከ ቆየ ድረስ እሱ ምንም ችግር ስለሌለበት፣ ስለዚህ አብይ አህመድ ውስጣዊና ውጫዊ የሆኑ ውጥረቶችን ማስተንፈሻ የሚፈልግበት አንዱ ምክንያት ጦርነት ነው። አሁን የውስጥ ችግሮች አሉ፣ ውጫዊም ደግሞ ችግሮች አሉ የጠመንጃ ትግሉንም አልጨረሱም። ውስጣዊውም ደግሞ ችግሮች አሉ። ስለዚህ እነዚህን ለማስተንፈስ የሚፈልገው ምንድነው? አዲስ ጦርነት መፍጠር ይፈልጋል። እነዚህ ተቃውሞዎችንም፣ ሂደቶችን ሁሉም በጦርነት ለመሸፈን፣ በሌላ ዲስኮርሶች፣ በሌላ ትርክቶች ለመሸፈን የመፈለግ አዝማሚያዎች አሉት። ሁለተኛው በራሱ ድክመትና ውስጣዊ መጓተት ትግሉን ያስረዘመው በተለይ የአማራ ፋኖ ትግል ሴንትራል ኮማንዶ ሆኖ ተሰባስቦ አንድ መሪ ፈጥሮ ወደ መሀል ሀገር የሚመጣበት ሁኔታ እድሎች እየሰፉ ከመጡ አብይ ጦርነቱን ጀምር። ይሄ የኔ ግምገማ ነው። ከሻዕቢያ ጋር ጦርነቱን ጀምር። ምክንያቱም በአማራ ኃይሎች ተሸነፈ፣ በአማራ ኃይሎች ኪሳራ አደረሰበት የሚለውን ውርደት ከመከናነብ ይልቅ ኮንቬንሽናል የሆነ ከአንድ ሀገር ጋር ተዋግቼ ከጀርባ ወቅተው ያሸነፉኝ የሚል ምክንያቶች መፍጠር ይፈልጋል። መውደቁ ለማይቀር ግን ምክንያት ደግሞ ማስቀመጥ ይፈልጋል። ስለዚህ የአማራው ኃይል ተሰባስቦ ተጠናክሮ አንድ የሆነ ኃይል ሆኖ እየመጣ ወደ መሀል አገር የሚመጣ ከሆነ ዐብይ ወደ ጦርነት የመግባት እድሉ ሰፊ ነው። ምናልባት ይሄ ሴናሪዮ አንዳንድ ሰዎች ግራ ሊያጋባቸው ይችላል። እኔ ግን ዐብይን የምገምትበት በዚህ መንገድ ስለሆነ፣ ምክንያቱም ሽንፈቱን በሌላ ለማካካስ በሌላ የታሪክ እንትኑን ስሙን በሌላ ለመሸፈን ስለሚፈልግ ምናልባት ይህንንም እንደ አንድ ሴናሪዮ ሊያዩ ይችላል። ከዚህ ውጭ ዋናው ግን የሚያስማማኝ አብይ ከዚህ በኋላ በምርጫ የሚመጣ መንግስት መሰየም አይችልም። ዋናው ሰው ልትገነዘቡ የሚገባው በኢትዮጵያ ውስጥ በቀጣይ ምርጫ የሚደረግበት የፖለቲካ ስፔስ የለም። የአዲስ አበባ ምርጫ ይቻላል። አዲስ አበባ ላይ ተቀምጠ የአዲስ አበባ መንግስት መሆን ይችላል። በሀገር አቀፍ ግን ምርጫ ማድረግ የሚችልበት የፖለቲካ ምህዳር የለም። የጠበንጃ አፈሙዝ በሁሉም ቦታ። በዚህ የጠበንጃ አፈሙዝ ውስጥ ምርጫም የለም፣ እጩም የለም፣ ድምፅ ሰጪም የለም። ስለዚህ አብይ አህመድ ምርጫ በሌለበት የፖለቲካ ምህዳር ውስጥ በቀጣይ ሰርቫይቭ ሊያደርግ የሚችልበት መንግስት ሊመሰረትበት የሚችል ቁመና ሞቷል። ምንድን ነው የሚሆነው? የሚሆነው ምንድን ነው? ወይ እንደለመደው ከዚህ በፊት እንዳደረገው በአዋጅ ማስረዘም የምርጫ ተርም፣ ያ ካልወደ ደግሞ ወደ ጦርነት መግባት። ወደ ጦርነት ለመግባት ደግሞ አዲስ ጦርነት ነው የሚፈልገው፣ የጀመረውን መጨረስ ሳይሆን አዲስ ጦርነት ነው የሚፈልገው። ምክንያቱም አሁን አማራ ክልል ላይ ከገባ በኋላ የአብይ አገዛዝ በሁለት ጉዳይ ላይ ተመጣ። አንደኛ የፕሮፓጋንዳ ብልጫ ተወስዶበታል። ጦርነቱ ራሱ የዐብይን አገዛዝ ሳይሆን እነሱ አማጺ የሚሉትን የፋኖ ኃይሎችን የሚደግፍ ኃይል ነው ያለው። በሀገር አቀፍም በአማራ ህዝብ ጦርነቱ ከጀመረ ጀምሮ ከፍተኛ ድጋፍ ሲሰጥ የነበረ የፖለቲካ ድጋፍ ያፋነ እንደውም የአብይን ሰራዊት የሚታየው እንደ ወራሪ ጫፍጫፊ ምናምን ነው። የፕሮፓጋንዳ ስራው ተበልጧል፤ ወታደራዊ እንቅስቃሴውን በተመሳሳይ ነው። ስለዚህ አሁን የፕሮፓጋንዳ ብልጫ ለመውሰድ በዚህ ጦርነት ውስጥ ተጨማሪ ጊዜ ማጥፋት አይፈልግም። ሌላ የፖለቲካ ዲስኮርሶችን ሌላ አቅጣጫዎችን ይፈልጋል። እሱ ደግሞ አንዱ ከሻቢያ ጋር በተያያዘ የሚደረገው ጦርነት ነው። ስለዚህ በቀጣይ ያለውን ምርጫ አብይ ለመዝለል የሚፈልገው በምንድነው? በጦርነት ነው። ምክንያቱም ጦርነት ላይ ነው ያለ ነው መጀመሪያ ሀገር ይጽና ምናምን የሚለው ማደናበሪያ ተጠቅሞ ስልጣኑን ለማስረዘም አመቺ ሁኔታ ይፈጥርለታል ስለዚህ ያለው አማራጭ ምንድን ነው ጦርነት ማለት ነው ይህን ጦርነት ደግሞ በሌላ በኩል ደግሞ የሚፈልገው ስልጣን ለመቆየት ብቻ አይደለም የፖለቲካ ዲስኮርሱ ይሄ ተበልጦበት የነበረው የፖለቲካ ዲስኮርሱ በሉዓላዊነት በሀገር አንድነት በምናምን ሸፍኖት ህዝቡን ለማነሳሳት ደግሞ ጠቀምበታለሁ ብለው ስለሚያስቡት የኃይል ብልጫ ውስድበታለሁ ናም ብሎ ስለሚያስብ ይህንን አጋጣሚ ይፈልገዋል። ስለዚህ ዐብይ አህመድ ወደ ጦርነት ሊገባበት የሚችለው ሶስተኛው ጉዳይ ነው ማለት በአራተኛ ጉዳይ ላይ ከኤርትራ መንግስት ጋር የተካረሩ ኃይሎች በተለይ በቀጠና ውስጥ የራሳቸው የሆነ የኃይል አሰላለፍ የተለያየ ፍላጎት ያላቸው ኃይሎች አሉ። እንደተባበሩት ኢሚሬት አይነት እንደዚህ አይነት ፍላጎቶች አሉ። ስለዚህ እነዚህ ኃይሎች ደግሞ አብይን ሊገፉት ይችላሉ። መሳሪያም ገንዘብም እንሰጣለን፣ ስለዚህ ወደ ጦርነት ግባ የሚል የመካከለኛው ምስራቅ እጆችም የምዕራባውያኖችም ደግሞ ከኤርትራ መንግስት ጋር የተቋረፉ ኃይሎችም ድጋፎች እና ውትበታዎች ይኖራሉ፣ እጆች ይኖራሉ። ስለዚህ ያንንም ሁኔታ አብይ ተጠቅሞ ወደ ጦርነት ለመግባት የሚያስችል እድሎች ይኖራሉ ብዬ አስባለሁ። ሌላው እዚህ ጋር በተያያዘ አንዳንድ ሰዎች ከአማራው ጋር በተኳረፈበት በዚህ በጦርነት ጊዜ ላይ አብይ ወደ ጦርነት የመግባት እድሉ በጣም ጠባብ ነው የሚሉ ሰዎች አሉ። ይህ በጣም የተሳሳተ ነው። ይ በጣም በጣም የተሳሳተ ነው። አብይ እኮ አማራውን ለማስኮረፍ እኮ ነው መጀመሪያ ወደ አማራ ክልል እኮ ወደ ጦርነት የገባው እኮ አማራ ይደግፈኛል ብሎ አይደለም፣ አጠፋዋለሁ ብሎ ነው። ስለዚህ አብይ እኔ የሌለውበት ምናምን የሚል መታበይ እኔ ቢቀርብን ይሻላል። በፍጹም በፍጹም አብይ አህመድ ከፈለገ የሚፈልገው እኮ አራስ ሆና አልጋ ላይ የተኛች ሴት እኮ ከአልጋዋ ላይ አስነስቶ ሁሉ ስልጠና ሰጥቶ ምናምን ግንባር የሚያስገባ ሰው በዛ ደረጃ የሚፈልግ ሰው ህጻናቶችን እኮ ከየቤታቸው ወስዶ ገና ጥርሳቸውን እንኳን ነቅለው ገና ያልጨረሱ ህጻናትን ነው ለጦርነት እየማገዳለ። እያያችሁ አይደለም በየአካባቢው ላይ የሚማረኩ ህጻናት እናያቸው ውስጥ በየአካባቢው አለኩ በምስሉ። በዛ ደረጃ አብይ እንደዚህ የሚያስብ እኔ ከሌለውበት እኛ ከሌለን ወደዛ ይገባ ምናምን የሚል መታበይ ትክክል አይደለም። ይገባል። የመግባት እድሉ ሰፊ ነው። ምክንያቱም በዚህ በኦሮሚያ በኩል ያለውን ህጻናት በደቡብ በኩል በምናምን ያለውን በባዕዴንም በኩል የሚሰጡትን ግራቀኙን የማያገናዘቡ ሰዎች ተጠቅሞ ማገዶ በማድረግ ጦርነቱን ሊያዛባ የሚችልበት ሂደትን ሊፈጥር ይችላል። ስለዚህ በዛ ሁኔታ የመግባት እድሉ ሰፊ ነው። አንደኛ የሚገፉት ሰዎች አሉ፣ ሁለተኛ ስርዓቱ ራሱ ከዚህ በኋላ መንግስት መመስረት የሚችልበት ቁመና የለውም። የሽግግር መንግስት መመስረት አይችልም፣ አብይ አይችልም። ስለዚህ ያለው አማራጭ አዲስ ትርክቶችን በመፍጠር ወደ ጦርነት መግባት ይሆናል የሚል ግምገማ ደግሞ አለ። አሁን ቀደም ያልኳቸው አይሆንም የሚሉ ሰዎች የሚያስቀምጡ ሴናሪዮ ነው። እሱ ትክክል ነው፣ ትክክል አይደለም፣ ወደፊት የምናየው ግን። የሚታዩ አሁን የሚዳሰሱ ግን መረጃዎች አሉ። አንደኛ ተጨባጭ የሆነ ከአርሚ ውስጥ የሚወጡ መረጃዎች አሉ። የተለያዩ መሳሪያዎችንም አዋጊዎችንም እያሰባሰበ ነው ወደ አንድ አካባቢ፣ በዛም በኩል እንደዛው ማለት ነው። እሱ ተጨባጭ የሆኑ መረጃዎች ናቸው። ሁለተኛው ሰውየው የሚያደርገው እንቅስቃሴ ለምሳሌ አሁን ብርሃኑ ጁላ የአየር ኃይሉም አዛዥ ይልማም መርዳሳ ራሻ ሄደው ያው መሳሪያ ግዥም እየጠየቁ እንደሆነ እየሰማ ነው ሰው። ዝግጅታቸው ለምንድን ነው? አብይ እኮ አሁን ሰሞኑ ይሄ ያደረገው ጉዞ አንዱ ማሳየው ይሄ ነው። ወደ ጦርነት ለመግባት ዝግጅቶች ስላሉት በተወሰነ መልኩ የዲፕሎማሲም የገንዘብም ልመና ነው የያዘው እና እነዚህ ዝግጅቶች ወደዛ ሊሄዱ እንደሚችሉ ምልክቶች ብቻ ሳይሆኑ ተጨባጭ የሆኑ ማስረጃዎች ናቸው የሚሉ ነገሮች መገምገም ይቻላል። ስለዚህ አብይ፣ በቀጣዩ ጦርነት ሊያደርግ የሚችልበት እድሎች ሰፊ ናቸው ወይንስ አይደሉም ለሚለው ምክንያቶች ሰፊ እድሎች አሉ ብሎ የሚያስቡ የፖለቲካ ሁኔታውን እና የአሁናዊ የሆነውን አሰላለፍ የሚገመግሙ ሰዎች እንዳሉ ሁሉ አይ በፍጹም አብይ ጦርነት ሊያደርግ አይችልም፣ ዝም ብሎ የፕሮፓጋንዳ ስራ ከመስራት ውጭ ደፍሮ ወደዛ አይገባም የሚሉም ሰዎች ደግሞ አሉ። እነሱ ትክክል አይደሉም አንል፣ እኛም መቶ በመቶ ትክክል ነን ልንል አንችል የሴናሪዮ ስህተት ሊኖር ይችላል፣ ግን ዝግጅት ግን ማድረግ ግን ግጅ ያስፈልጋል። አብይ በዚህ በኩል የጦርነት ዝግጅቶች አሉ የሚለውን በደንብ ማሰብና መዘጋጀት ያስፈልጋል። ምክንያቱም ቅድም አርበኛ ማንችሎት እንዳሉ የኃይል አሰላለፎችን ለመስራት ከዚህም ሴናሪዮ ስለሚቀጥል አይ አይገባም ብሎ ብቻ ተዘናግተው መቀመጥ ሳይሆን ይገባል ወደዛ ውስጥ ይገባል። ከኛ አሰላለፍስ ከኛ ሁኔታስ ምንድን ነው የሚለውን በደንብ ለመገምገም ዝግጅቶች የግድ ያስፈልጋሉ። ዝግጅቶች ያስፈልጋሉ፣ አሰላለፎች ያስፈልጋሉ። ስለዚህ የአሰላለፍ ትንተና ደግሞ ለመስራት ደግሞ የሁኔታ ትንተና የግድ ስለሚያስፈልግ የሁኔታ ትንተና ደግሞ ተጨባጭ ሆኑ ነገሮች ላይ ምናልባት የቱ ያመዝናል የሚለውን በሂደት የምናየው ቅድም ግን እንዳልኳችሁ በእኔ ግምገማ አብይ በቀጣይ በምርጫ የሚመጣ መንግስት መሰየም ስለማይችል በጦርነት የሚመጣ መንግስት ማዋለድ ይፈልጋል እሱ የተራዘመ ጦርነትም ቢሆን ችግር የለበት እና ሰውየው ካለው ባህሪ ካለው የደም ማፍሰስ ካለው የግጭት የጦርነት ፍላጎቶች እነዛ ደግሞ ከዛ ውጭ መቆየት የማይችልበት ሁኔታ ስላለ እና ወደዛ የመሄድ እድል ሰፊ ይመስለኛል። የሚል ግምገማ አለኝ። እንግዲህ ለዚህ ደግሞ ባለፉት ሰባት ዓመታት ይሄ ሰውዬ እየፈጸመ ያለውን ሁኔታ ማየት በቂ ከአንድ ጦርነት ወደ አንድ ጦርነት እየተገለባበጠ የሚሄድበት መንገድ፣ በሰራዊት ውስጥ ከፍተኛ ማሰልቸት አለ። ሰራዊቱ የመዋጋት አቅም ከዚህ በኋላ የለውም። አማራ ክልል ገብቶ መውጣት አልቻለም። በትግራይ በኩል ያለቀው ሰራዊት ቀላል አይደለም፣ እና አሁን ተጨማሪ የሰራዊት ሁኔታዎችን ለመፍጠር በጣም አስቸጋሪ ነው ብሎ የሚያስቡ ሰዎች አሉ። እኔ እዚህ ላይ የማምነው ምንድነው፣ በየአካባቢው አሁን በቅርብ ጊዜ ራሱ እየታፈሰ በየአካባቢው ወደ ማሰልጠኛ የሚሄዱት ሰዎችን የምናያቸው ለጦርነት ዝግጅት ነው። ሌላ አሁን ዐብይ አህመድ አንድም ቀን ስልጣን ቢቆይ በአፈሳም በወዶ ዘማችም እንደዚሁም ደግሞ የጥቅም ተዋናይ የስርዓታችን መንግስታችን እንዳይፈርስብን የሚሉ ተዋናዮችን ጭምር አሰልፎ እስከ መጨረሻው ድረስ ለመዋጋት የሚፈልግ ሰው ይህንን ማየት ያስፈልጋል። ለዛ ደግሞ እያየን ተጨባጩን መረጃዎችን እያየን ስለዚህ አሁን በሰራዊት ውስጥ ያለው መሰላቸት ምናምን ምናምን የሚባለው የታች ያለው የሰራዊቱ ክፍል አሁንም ጥያቄ እስካልጠየቀ ድረስ የተደራጀ የሆነ ጥያቄ እስካልጠየቀ ድረስ፣ ያ ደግሞ የታሰረ ጥያቄ ምክንያቱም አብዛኛው ተይዞ ስለዚህ እላይ ያለው በተለይ በሰራዊት ውስጥ ያለው ከፍተኛው አመራር የአብይን አገዛዝ ይፈልገዋል። የጥቅም ተዋና በጣም የጥቅምት አለ እየሰማችሁ ነው። አሁን ቅርብ ጊዜ ጀኔራሎቹ የሚያወጡት ወጪ እኮ የሚዘገንን፣ የአዲስ አበባ ላይ እኮ ያላቸው እኮ ቤት እኮ በጣም የሚገርም የሚገርም፣ ሶስት አራት ቤት እኮ ያላቸው ሰዎች ናቸው። ስለዚህ አገዛዝ እድል ሰጥቷቸዋል፣ ለዘረፋ እድል ሰጥቷቸዋል፣ ከፍተኛ የሆነ ሀብት ይዘዋል። ስለዚህ ይህንን ስልጣን ይህንን የአብይን አገዛዝ ማጣት በራሳቸው እነሱም ስለማይፈልጉ በዋናነት አብይ የሚሰጠውን የጦርነት ጠመቃ የጦርነት የግጭት ፍላጎት ከማስፈጸም ወደ በላይ ነው። ስለዚህ በሰራዊቱ ውስጥ በተወሰነ መልኩ በተለይ ከአንገት በላይ ባለው ኃይል ላይ ጦርነት ውስጥ ለመግባት ምንም ችግር የለበትም። ካለቃው የሚሰጠውን ትዕዛዝ ተቀብለው በሂደቱ ሂደት ውስጥ ይገባል። አሁን እየተፈለገ ያለው ምንድነው? ጦርነቱን እንዴት እንጀምረው? አሁን ካያችሁ ሰሞኑን እንደው በጣም የሚገርመኝ ጦርነቱን እንዴት እንጀምረው የሚለው በጣም አስጨንቋቸው የጦርነቱ ማስጀመሪያ ትርክቶችን እየፈለጉ ነው። ከዚህ በፊት ሚሌኒየም ማዳራሽ ኢሳያስ ባለበት አብይ አህመድ ስለወደ ስለ ሀሳብ ሲናገር ስቋል። መሳቁ ደግሞ እንደተስማማ ያሳያል የሚሉ ሰዎች አሉ። በሌላ በኩል ደግሞ በዚህ በወልቃየት በኩል እና በዚህ በአፋር በኩል ጦርነት ቀድማችሁ ጀምሩ። ልክ ሰሜን ህዝብ ተጠቃ እንደተባለው ሁሉ አሁንም እነሱ ቀድሞ ጀመሩ ለማስፋል የሚመጣው አሁን እየተጻፉ ያሉ መረጃዎች አሉ። ብልጽግና በቀጥታ የሚያወጣቸው ነው። በነገራችን ለአክቲቪስቶቹ በምናምን ይህንን አውጡ እየተባለ የሚሰጠው እና ይሄ የሚያሳየው ምንድነው? ተተነኮስን ቀድመው ትንኮሳ ተፈጸመብን የሚል ህዝብ የሚያነሳሱበት አጀንዳ ነው የሚፈልገው እንጂ ጦርነት ለማድረግማ መቶ በመቶ ተዘጋጅቷል። አሁን የሚፈለገ ያለው ምንድነው? ቀድመው ጦርነቱን እነሱ ጀመሩት። ይሄ የሰሜን ህዝብ ተጠቃ ምናምን ሲባል የነበረው መጨረሻ ላይ ዐብይ ከዚህ በፊት ቴዎፎርም እንዳጋለጠው ጦርነቱን እኛ ሆን ብለን የጀመርነው ምክንያቱም ያኔ የነበረውን የኃይል አሰላለፍ ለማዛባት የግድ ጦርነት ይጠቅመን ነበረ ብሎ እዛ ጨፌ አባገዳ አዳራሽ ውስጥ የተናገረው የዐብይ ንግግር፣ በተመሳሳይ አሁን ጦርነቱ ይጠቅመናል ግን ግጭት ከየት ይምጣ የሚለው ነው። አሁን ቀድሞ ማን ይጀምረው? ስለዚህ ያንን ቀድሞ ለማስጀመር የግድ ደግሞ ምን እየተፈለገ ነው? አዲስ የሆነ ናሬቲቭ እየተፈለገ ነው። አዲስ ትርክቶች እየመጡ ነው። እየተከታተልን ከሆነ ብዬ ነው። በአብዛኛው ማለት ነው፣ አሁን የብልጽግና ልሳኖች ምናምን፣ ሹናምን ሻቢያ እንደዚህ ለማድረግ እንደዚህ ፍላጎት አለው ምናምን እያለ አሁን አዲስ ነገር ለመፍጠር ነው፣ ትንኮሳ ለመፈጸም ድንበላችን አልፎ ገብቶ ምናምን እና እነዚህ ሁ ሁሉም የሚደረጉት ምንድናቸው? ዐብይ ጦርነት ውስጥ ለመግባት የሚፈልጋቸው ምክንያቶች ናቸው። ለነዛ ቦይ ምክንያት እየተፈጠረ ነው። ስለዚህ በቀጣይ ዐብይ ያለ ጦርነት ይችን ዘመን ማለፍ አይችልም። ይሄ ምናልባት ከግምትም በላይ ሊሆን ይችላል፣ በኔ ሁኔታ። ስለዚህ አማራው ከዚህ በመነሳት የኃይል አሰላለፍ መስራት አለበት። የኃይል አሰላለፍ መስራት አለበት። የኃይል አሰላለፍ መስራት አለበት። የኃይል አሰላለፍን ደግሞ ቅድም እንዳልኩት ዝርዝሩ መሬት ላይ ያሉ ሰዎች ነው የሚያውቁት። ግን አማራነት ህግ እስከሚሆን እንታገላለን ያሉት እነማን ችሎት በሚገባ ይህንን የሁኔታ ትንተና ሰርተው ጠንካራ የሆነ አሰላለፍ ፈጥረ እንግዲህ ወደ መሀል የሚመጡበትን ሁኔታም ይፈጥራሉ ተብሎ ይታሰባል። ስለዚህ በቀጣይ በሀገሪቷ ውስጥ ሊፈጠር የሚችለው የፖለቲካ አሰላለፍ ምን ይመስላል? ዐብይ ጦርነት ውስጥ ይገባል አይገባም? የሚለው ሂደትን በሂደቱ ላይ የምናየው ነው እንግዲህ ለዛሬ እኔ በእኔ በኩል ያዝኩት ፕሮግራም ይህን ይመስል ነበር። ከጦርነት ጋር በተያያዘ አንዳንድ ማሳያዎችን እናወራበት በሚል ነው። ፅናት ሚዲያ ስለተከታተላችሁ ከልብ እናመሰግናለን። በቀጣይ በሌላ አጀንዳ እስክንገናኝ የዛሬውን በዚህ ያበቃው።